ጸልዩ ላፍራካቶ ሳንዳ ራባሻዴ የሚፈስን ደም ከነዚህ ስፍራዎች አስቆማለሁ በሉ፣ ተናገሩ። የሚፈስን ደም አስቆማለሁ። የሚፈስን ደም አስቆማለሁ። ጨለማን እከለክላለሁ። በእነዚህ ምሮች በእነዚህ ካርታዎች ላይ ጨለማን እከለክላለሁ። ተናገሩ። ጨለማን እከለክላለሁ። ጨለማን እከለክላለሁ። ሞትን እከለክላለሁ። ድግምትን እከለክላለሁ። የክፉን አሰራር እከለክላለሁ። ተናገሩ። ትውልድ ይውጣ ትውልድ ይውጣ ትውልድ ከዚህ ስፍራ ይውጣ በሉ። ጀለብሬድያ ኮሳታይ ራጎ ሳሊብራዲያ ኮሳንታይ ጀለብሬዴጌዴሌቦስ እዚህ ምድር ላይ ያለውን በረከት አንቀ ያዙ መናፍስቶች በሙሉ እንዲመቱ። ራኮሳ ታራባሻዴ ጀለብሬድያኮስ ሳሊክርአዲያኮስ ራኮሳቲክ ላህር ዳምባሳዴ ጀለብሬድያኮስ ሳሊክርአዲያናሞስ

ይሄንን ምድር በእረፍትህ ጎብኝ በሉት። በዚህ ምድር ላይ የታወጀ አዋጅ ይፍረስ በሉ። በዚህ ምድር ላይ የታወጀ የጨለማ ስራ፣ እቅድ፣ ፕሮግራም ሁሉ ይፍረስ በሉ። ይፍረስ፣ ይፍረስ፣ ይፍረስ በሉ። ይፍረስ፣ ይፍረስ በሉ። ይፍረስ በሉ። ይፍረስ በሉ። ራኮሳሊክ ራዲያኮስ አንታይ ጀሌብሬድያኮስ ሳሊክ ራዲያኮስ ሩባድያኮስ ሳቲክ ላሃር ጃዳስ አፍርሱት፣ አፍርሱት፣ አፍርሱት፣ አፍርሱት አፍርሱት አፍርሱት አፍርሱት አፍርሱት። ራቦሳቲክ ለሃር ጃዳ ሳካቴ ዘሌ በሬ ገዴሌ ቦሳታይ ሮምቦሳቲክ ለሃር ጃዳ ሳቴ ሮቦ ያዳ ጋዴሌ ቦሳታይ የምሬ ላይ የሰላም አየር ይንፈስ። የምሬ ላይ የሰላም አየር ይንፈስ። የጦርነት ወሬ ከምሬ ላይ ያብቃ። የሞት ዜና ከምሬ ላይ ያብቃ። አደጋ ከምሬ ላይ ያብቃ። አስመልጡ አስመልጡ አስመልጡ አስመልጡ

መንፈስ ቅዱስ መጽሐፍ ቅዱስ አማኝ በሙሉ ለበላይ ባለስልጣናት ለመሪዎች ለገጆች እንዲጸልይ የእግዚአብሔር ቃል ያዘናል። ሶ የያዛችኋቸው ባንዴራዎች አሉ አይደለ? በዚህ ባንዴራ ስር ላሉ የክልል ፕሬዚዳንቶች፣ የሀገር መሪዎች በዚህ ባንዴራ ስር ላሉ ባለስልጣኖች በሙሉ እግዚአብሔር ጥበብ እንዲሰጥ፣ ማስተዋል እንዲሰጥ፣ አእምሯቸውን ለሰላም እንዲከፍተው መጽሐፍ ቅዱስም እንደሚል ንገራቸው፣ ደህና ግፈኛ መንገድ ላይ ተገናኙ ይላል የእግዚአብሔር ቃል። ከዛ ቀጣይ እንደሚተቃለት እግዚአብሔር የሁለቱንም አይኖች ያበራል። እግዚአብሔር የነዚህም ባለስልጣኖች አይን እንዲያበራ አይናቸውን እንዲከፍተው፣ ለባለጠግነት ለብልጽግና አይናቸውን እንዲከፍተው፣ ለሰላም አይናቸውን እንዲከፍተው፣ ለጦርነት የሚሆንን ሀሳብ ካምሯቸው ውስጥ እንዲያጠፋው፣ ለግጭት የሚሆንን ሀሳብ ካምሯቸው ውስጥ እንዲያጠፋው አሁን መጸልይ

አንድ የቤት ስራ ልሰጣችሁ እፈልጋለሁ። ስማችሁን ሁላችሁም ጽፋችሁ ይዛችሁ መታችኋል። ሁላችሁም ጽፋችኋል። ስማችሁን ስማችሁን ያልጻፋችሁ ሰዎች አሁን ስማችሁን ጻፉ፣ ወረቀት ላይ ቶሎ በሉ። ስሜን ልቀቅ፣ ስሜን ልቀቅ፣ ስሜን ልቀቅ በሉት። ስሜን ልቀቅ በሉት። ስሜን ልቀቅ በሉት። ስሜን ልቀቅ በሉት። እዛው አንድ ወረቀት ላይ ከፈለጋችሁ የቤተሰባችሁን ሙሉ ስም ስም መጻፍ ትችላላችሁ። የሚስቶቻችሁን ስም የልጆቻችሁን ስም በሙሉ መጻፍ ትችላላችሁ። መጽሐፍ ቅዱስ ላይ ህዝቅኤል 16 ቁጥር 9 ላይ ያለ አንድ ቃል አንድ ሰው ሊያነብልን ይችላል። በውሃ አጠብኩሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ። ምን ማለት እንደሆነ ልንገራችሁ። በብሉይ ኪዳን አንድ ነገር ማንጻት ሲፈለግ ወይም ንጹህ ማድረግ ሲፈለግ በውሃ ብቻ ማጠብ በቂ አይደለም። ያ ነገር በውሃ ከታጠበ በኋላ ንጹህ ሆኗል 0% ቆሻሻ የለውም እንዲባል ከተፈለገ በዘይት መቀባት አለበት ያ ነገር። ለዛ ነው በውሃ አጠብኩሽ አለ። አጠራውሽ አይልም። ቀጣይ በዘይትም ቀባሁሽ። ቢኮዝ በውሃ ማጠብ ብቻውን ክሊንሲንግ ወይም መንጻትን ያመጣል። ነገርየው በምን መደረግ አለበት? በዘይት ደግሞ መታጠብ አለበት። ጊዜ ለወይና በእግዚአብሔርም ፊት ያሰሰሪለት ዘንድ በካህኑ እጅ ውስጥ የቀረውን ዘይት በነጻው ሰው ራስ ላይ ምን ይበለው? ያ ማለት ያ ሰው ታጥቧልኩ ንጹህ ነው። ከነጻ በኋላ 100% ኮምፕሌት እንዲሆን ካህኑ የነጻው ሰው ላይ ዘይት ማፈስ አለበት። ዘይት ሲፈስ ነው 100% ይሄ ነገር ንጹህ ነው ይባለው። ዛሬ የምናደርገው ነገር አንድ ነው። የናንተ ስም አላ አይደል መቶ ፐርሰንት የእናንተን ስም ለማንጻት የእናንተን ስም ዘይት ውስጥ እነክሯዋለን። የእናንተን ስም ከድህነት፣ ከኪሳራ፣ ከእርግማን፣ ከጨለማ፣ ከድግምት፣ ከሟርት፣ ከውድቀት፣ ከየትኛውም አይነት ክፉ አሰራር በሙሉ ለማንጻት እናንተና ስማችሁን በዘይት እንቀባለን፣ በዘይት እንቀባለን። ለምንድነው በውሃ ማጠብቻውን በቂ አይደለም? ዲክሌር ስናረግባችሁ በቂ አይደለም። መጽሐፍ ቅዱሳችን ካነበባችሁ የህይወት ወንዝ ከሆዳችሁ ይፈልቃል የሚለውን ወርድ፣ ስለ ትንቢታዊ አገልግሎት ነው የሚያወራው። ውሃ ብቻ ማድረግ እናንተን አያነጻችሁም። ቀጣይ ምን ማድረግ አለብን? በዘይት እናንተ ማንጻት አለብን። የመጨረሻው የማንጻት ስነ ስርዓት የሚደመደመው በዘይት ነው። ለምጽ ያለበት ሰው እንኳን ሲነጻ መጨረሻ ላይ ጸጉሩን ከተላጨ በኋላ ዘይት ነው የሚቀባው። ኃጢአት ያለበትም ሰው ብሉይ ኪዳን ላይ ሲነጻ ሁሉን የመንጻት ስርዓት ካደረገ በኋላ ቀጣይ የሚደረገው ዘይት ነው የሚያፈሱበት። የእናንተ ስም ላይ ዛሬ ዘይት እናፈሳለን። መንፈስ ቅዱስ ስማችሁን ነጻ ያወጧል። ከእርግማን ከበሽታን ነጻ ያወጧል። ከክፉ አሰራር በሙሉ ነጻ ያወጧል። ነጻ ያወጧል። ነጻ ያወጧል። ነጻ ያወጧል። ነጻ ያወጧል። ይህንን ኦይል በአብ በወልድ በመንፈስ ቅዱስ ስም ለማንጻት አገልግሎት ዋጅቸዋለሁ። ስማችሁ ይህንን ዘይት ሲነካ የናንተ ስም ከየትኛውም ነገር በሙሉ እንዲነጻ ጸልያለሁ። በኢየሱስ ስም ኃይል እንዲነጻ ጸልያለሁ። ከየትኛውም አይነት ድህነት፣ ውርቀት፣ የጨለማ አሰራር ስማችሁ ጋር ከተጣበቀ ክፉ ነገር ስማችሁን እንዲጠራና እንዲነጻ ጸልያለሁ። ስምን ከሚያጠፋ ከየትኛውም ነገር ጭምር ስማችሁን ነጻ አወጣለሁ በኢየሱስ ስም። እጆቻችን ከፍ አድርጉ። እነዚህ የያዟቸው ስሞች በሙሉ ይሄ ዘይት ሲነካቸው እንዲነጹ ጸልያለሁ። አሜን። እንዲነጹ ጸልያለሁ። አሜን። በኢየሱስ ስም ኃይል እንዲነጹ ጸልያለሁ። በኢየሱስ ስም ኃይል እንዲነጹ ጸልያለሁ። አሜን። አሁን የምናደርገው ነገር አንድ ነው። እኔን በአብ በወልድ በመንፈስ ቅዱስ ስም እነዚህን ስሞች በሙሉ አነጻለን።

ስማችሁ ላይ ተጣብቆ የነበሩ ነገሮች ተነስተዋል፣ እና በደም ስሙ በመንፈሱ የሆነ ነገር ሲቀል ይታወቀው ሰዋል ካለ እጆቻችሁን አሳዩ። ቢኮዝ በመንፈሴ እንደዛ ስለሚሰማኝ ነው። የሆነ ሸክም እንደተነሳለት ሰው ከስሙ ላይ የሆነ ሸክም እንደተነሳለት ሰው ከስሙ ላይ የሆነ ሸክም እንደተነሳለት የሆነ ነገር የከበደ

እስካሁን ቀን ድረስ አብረውኝ ሲኖሩ ከነበሩ ክፉ ነገሮች ጋር ዛሬ ስላፋታኸኝ፣ ከውርቀት ጋር ስላፋታኸኝ፣ ሰላም ከማጣት ጋር ስላፋታኸኝ፣ ከፍቺ ጋር ስላፋታኸኝ፣ ከድህነት ጋር ስላፋታኸኝ፣ ተጽዕኖ ካለመፍጠር ጋር ስላፋታኸኝ በልሽ ካለመባረክ ጋር ስላፋታኝ ፍሬያማ ካለመሆን ጋር ስላፋታኝ ባለጠጋ ካለመሆን ጋር ስላፋታኝ፣ አመሰግናለሁ፣ አመሰግናለሁ። አንተን የሕይወቴ ጌታ ነህ፣ የሕይወቴ ጌታ ነህ። ንጹሕ ስላደረከኝ ስምህን ባርኳለሁ። አሜን፣ በኢየሱስ ስም። አሜን በኢየሱስ ስም እነዚህን ስሞች ተከትሎ በረከት መምጣት ይጀምራል እነዚህን ስሞች ተከትሎ ትዳር መምጣት ይጀምራል እነዚህን ስሞች ተከትሎ የውጭ በር መምጣት ይጀምራል እነዚህን ስሞች ተከትሎ ገንዘብ መምጣት ይጀምራል ገንዘብ መምጣት ይጀምራል እነዚህን ስሞች ተከትሎ መሬት መምጣት ይጀምራል። እነዚህን ስሞች ተከትሎ እነዚህን ስሞች ተከትሎ ሜጋ ቸርቾች መምጣት ይጀምራሉ። እነዚህን ስሞች ተከትሎ ድርጅቶች መምጣት ይጀምራሉ። እነዚህን ስሞች ተከትሎ ፋብሪካዎች መምጣት ይጀምራሉ። እነዚህን ስሞች ተከትሎ ካምፓኒዎች መምጣት ይጀምራሉ። እነዚህን ስሞች ተከትሎ አረቦች መምጣት ይጀምራሉ። ኤዥያዊ መምጣት ይጀምራል። ራሽያዊ መምጣት ይጀምራል። አሜሪካዊ መምጣት ይጀምራል። ካናዳዊው መምጣት ይጀምራል። ቻይናዊ መምጣት ይጀምራል። ጃፓናዊ መምጣት ይጀምራል። ሕንዳዊ መምጣት ይጀምራል። ኮሪያዊ መምጣት ይጀምራል። እነዚህን ስሞች ተከትሎ እነዚህን ስሞች ተከትሎ ገንዘቦች መምጣት ይጀምራል። ገንዘቦች መምጣት ይጀምራል። ገንዘቦች መምጣት ይጀምራል። ከባባድ ፋይናንሶች መምጣት ይጀምራል ከባባድ ፋይናንሶች መጣሁኝ። ላመልከው መጣሁ፣ ፍቅሬን ልነግረው መጣሁኝ፣ ተመስገን ልለው መጣሁኝ ለአደ

ወና አልሞና አለ በማደሪያው እግዚአብሔር አለ በመንበሩ፣ አይቋረጥም ልማዴ ሆነ አልሆነ እግዚአብሔር አለ

አለ። የሚሰማ የሚያይ አለ። የሚሰማ የሚያይ አለ። ሚሰማ አለ። አለ። አለ። የተዋረዱትን የሚያከብር የወደቁትን የሚያነሳ ታሪክን የሚቀይር አለ። ስምን የሚለውጥ አለ። አድራሻን የሚለውጥ አለ፣ ዘመንን የሚቀይር አለ። የሚታደግ አለ።

በባህር ውስጥ ያለውን ዘንዶ ገደል። አሜን። ኢትዮጵያም ልጆች ምግባቸውን ሰጠህ እንደሚል ቃል አሜን። በጌታ በኢየሱስ ስም ኃይል ጸልያለሁ። ድሬ ከረሃብ የምትወጣበት ጊዜ ይሆን። አሜን። ድሬ ከድህነት የምትወጣበት ጊዜ ይሆን። አሜን። ድሬ ረሃብ በጠጋብ የሚቀየርበት ጊዜ ይሆን። አሜን። ድሬ ወደ ታየላት በረከት የምትገባበት አመት ይሁን። አሜን። አባቶች የተነገረ የትንቢት ቃል በብሬ አካል የሚለብስበት በብሬ እግዚአብሔር ሆይ ስጋ የሚሆንበት አሜን ዘመን እንዲሆን ጸልያለሁ። ምሬ በሰላም እትጎብኝ አሜን። ጌታ በኢየሱስ ስም እንቆሽ ከዚህ ምድር ይውጣ፣ አሜን

ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራስተት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።